ይህ የኢሳት ሬዲዮ ነው። የዕለተ ሐሙስ ሰኔ 22 2009 ዓ.ም የሬዲዮ ስርጭታችን እንደቀጠለ ነው። በዋልድባ ገዳም ያሉ መነኮሳት በተለያዩ ጊዜያት ባገዛዙ ከፍተኛ በደልና ስቃይ የደረሰባቸው እንደሆነ ከዚህ ቀደም መዘገባችን ይታወሳል። በዛው በገዳሙ የሚኖሩ መነኮሳት ለእስር፣ ለእንግልት፣ ለስደት መዳረጋቸውና አንዳንዶቹም በማዕከላዊ እስር ቤት ውስጥ እንደሚገኙ ይታወቃል። ከዛው ከዋልድባ ገዳም የወጡና ሴት መነኮሳት የሆኑም አሉበት። በተለይ ደግሞ በሴት መነኮሳት ላይ ባገዛዙ የታጠቁ ወታደሮች ጭምር የሲቪል ልብስ እየለበሱ ያስገድዶ መድፈር ወንጀልም እንደሚፈጽሙ ይነገራል። ከዚሁ ከዋልድባ ገዳም የወጡ እሞሃይ ወለተ ብርሃን የተባሉ መነኩሲት እዚህ በስልክ መስመር ላይ አግኝቻለሁ። ጤና ይስጥልኝ እሞሃይ ወለተ ብርሃን። ምንድን ነው እስኪ፣ በገዳም ውስጥ የደረሰውንና እየደረሰ የነበረውን ነገር፣ ከዛ ገዳም እንዴት ወጡ? እስኪ ያለውን እዛ ውስጥ ያለውን ችግር፣ ሰቆቃ፣ የደረሰባችሁን ነገር ይንገሩኝ። እኛ እምንኖረው ይዋንድ ባዳን ስለ ክዳንም ረስ ይባላል የኢትዮጵያ አንድነት ገዳም ብቻ ነው

ተጠቅሰዋል አዝመራ አዝመራው ህጣሳ ማዞ የምንጠብቅበት ና ቀንም ዝንጀሮ ና ተወጣዙ ላይ ወጥን በምንጠብቅበት ሰዓት እየመጡ ያሰራራሉ። የተደፈሩ ሙዎችም አሉ። እዚአብሔርም ብሎ በገደል እየተንከባለሉ እየወደቁ እየተነሱ ያመለጡም አሉ። እነዚሁ ሞሀዮች ችግር የደረሰባቸው በዚህ ምክንያት የተንገላቱ ይሄ ችግር የደረሰባቸው እርስ የሚያውቋቸው እንደ ይኖራሉ። ጓደኛችን ማ የሆነ ተማሪያ ምትባል የሆነችን ሳናውቅ እንደዚሁ በዚህ ምክንያት ይወቷል ታስረው ስንስቀ ሳልቀ እናቴ ለ እናቴ ስጣትዮስ እናቴ ታህለ ማርያም ብዙ ናቸው። በቃ እንደዚህ ስ ተሰ የሞ እናቴ ስጣትዮስ ይባላሉ። ማን ነው እንደዚህ አስገድዶ መድፈር ስራ የሚሰራውና ይህን ችግር የሚያደርሰው እነማን ናቸው? ገዳም ውስጥ በመነኩሴነት የገቡ ናቸው ወይንስ እንዴት አይነት ሰዎች ናቸው? እነማን ናቸው? ይህን ስራ የሚሰራ በመነኩሴነት ኃላፊ ነኝ ብለው የገቡ ናቸው? አባት ነበሩ እርሶ አሁን ከገዳሙ ወጥተዋል እንደው ለማንነቶም ስሞንም እንደዚሁ ሌላ ስም ተጠቅሜ ነው ድምፆን ቀይር ያለውና እንደው በእናንተ በእርሶም ላይ ሆነ በጓደኛው ላይ የደረሰ ወይም የተደረገ ሙከራ ነበር? ታስረውኛለህ

እነ ማንን ነው ለይተው እንደዚህ የሚያደርጉ? ምን ያህል ስትሆናላችሁ የነበራችሁ እዛ መነኮሳት? የሴቶች ገዳም ዳንስ ከዳንም ነው ነው ከወንዶቹ ጋር እንዴት ትገናኛላችሁ? ገዳም አይደለም የሴቶች የወንዶች ተብሎ አይለይም። እንዴት እዛ ልትገናኙ ትችላለች? እሺ የሴቶች ብቻ ነው። ግን ህግና ስርአት ይመጣሉ፣ ወደ እናንተ ይመጣሉ? አዎ ይመጣሉ። ማን ዘቃፋቸው? ናቸው ሁሉንም ተቆጣጣሪ ነው ያለ እሳቸው የሚሉትን ነገር ያው ማድረግ ይኖርባቸዋል። አይኖርብንም እንደ ስራቱ ግን ትኩ ደግፋቸዋል። እኛ ምንም ተሰሚነት የለንም። እንደዛ ያሉ የቀሩ መነኮሳት ስጣፋንታቸው ምን ይሆናል? እንደዚህ አይነት ችግር የመደብደብ አስገድዶ መደፈር፣ ሌላም ሌላም አይነት እንግልት እየደረሰባቸው ከሆነ ከመቶ ሃምሳ እስከ ሁለት መቶ ይደርሳሉ ብለውኛል። ሌሎች እዛ የቀሩ ሰዎች ምን ሊደርስባቸው ይችላል?

በቀጠሮ ላይ ነው ያለ ነው ያሉ እሳቸውም ያው ሥራቸውን ከአንቺ ተወጣለ ሰሰውን እንዳላቆሙ ነው የሚነግሩኛል። ይሄን የሚሉበት ምክንያት ምንድን ነው? የምንፈልገው ነው ለማስወጣት፣ አማራውን በተለያየ ፈተና ለማስወጣት ነው። እሳቸው ቢለይ ዜና ነገር በተለይ ወጣት መንፈሳት ቦታውን ለመፍታትና የእሳቸው ግሩፕ የሆኑትን ብቻ ለማስቀመጥ ትግሬዎች አሉ። አንዳንድ አንድ የእሳቸው ሰላላኪዎች እንደዚህ እንደውም ሙሃይ አስቸጋሪ ነገር ሊሆን ይችላል። አሁን ከገዳሙ ወጥተዋል። በርሶ ላይ የደረሰ እንዲህ ያስገድዶ መድፈር ሙከራ ተካሂዶ ነበር? እግዚአብሔር አውጥቶኛል ነው፣ እንከወብኝ ስንት ነገር ቤት ነው በጨለማ በሩ እየተሰበረ ጥበቃ እየጠበኩ እያለ ሁለት ጥቁር ሰዎች መጡ። ልክ ሲመጡ እጅም ይብን ቢተወሩ ከታንዶ ላይ ሰዎች እህቶች እየተሯሯጡ ደረሱልኝ። እግዚአብሔር አወጣኝ እንጂ በጣም በርሶ ጓደኛ ላይስ አሁን ከጓደኛው ጋር ነው አይደለም ያሉት ሌላም ውሀ ያሉ። ያው እሳቸውን ማነጋገር ይችላሉ? ያው ግዛዋ ትሄድ እንዳትገቢ ተገዳሞ ውሀ እንዳትጠጪ እንጀራ እንዳትቀምሽ ብለው ለሁለት ሳምንት ያክል አውግዘዋል። ውሀ ጠጣ፣ እንጀራ አትቀምስ ከሌላ ቦታ እየተለመነች ትንሽ እየቀመጠች ከዛ ደግሞ ቆይ አሳይሻለሁ፣ አሳብ ነው ማወጣሽ ምናምን አሏት እና እንጀራ ስናቀርብላት እንጀራው ትል ይሆናል በዓይናችን እያየ ነው ማለት ነው። እና ነገር የሆነ ገዳም ውስጥ ግን እንደዚህ በዘር ትግሬ አማራ ሌላም ነገር መባባል እንደው እግዚአብሔር ይወደዋል? ለምንድን ነው እንደዛ የሚባባሉት? እንጂ አሁን እኛ ቤተክርስቲያን ስለወደው ደሞ አሁን ነው ያው አመት እንደተወገዙ ነው የመጣሁ አልተፈታሁም። ስለወደው እንዳትገቢ በቃ ብሎ እንዳወገዙ እንደው ግን አውሩም በሙሉ ወግዘውት ቤተክርስቲያን አልሄድም፣ በቤታችን ነው ቁጭ ብለን ያለን ጸሎት የምናርስ። ቤተክርስቲያን የታቸው ሰዎች የሆኑ ብቻ ነው ሂደው የሚያምትሩ። እንደው ከዛ ገዳም እንዴት ወጡ? እንዴት ከዛ ችግር ራሱን ሊያወጡ ቻሉ? እንዴት ነጻ ወጡ? እንደው በአጠቃላይ እንዲህ አይነት ችግር እንዳይኖር ወደፊት እንዲህ አይነት በደል በገዳሙ ውስጥ እንዲቀር በሀገር ደረጃም እንደው ህዝቡ ነጻነቱን አግኝቶ ሰላም አግኝቶ እንዲኖር ምን እንዲሆን ይመኛሉ? እንደኔ የገዳሙን ችግር ህዝቡ ህዝበ ክርስቲያኑ በሙሉ ቢያውቁ የእናቶችን ችግር ቢደርስላቸው ቢረዳ። አሁን አዝመራቸው ሁሉ ቀምሰዋቸዋል፣ መሬታቸውን ቀምሰዋቸዋል። ያው ያን እንኳ ቀመስ ድርጋይ ውስጥ ያክል ተጻንተው መከራውን ታዩን ስለ እንዳይኖሩ መሬታቸውን ቀምሰዋቸዋል። ብዙ ችግር ቤታቸውን እየሸጡባቸው ነው። አልሆነ እኔ አላፊ እያሉ ህዝቡ አውቆ ይዟችሁ ከጎናችሁ ብለን በማለት በማረጋጋት የእርሳቸውን ክፋትና ምቀኝነት ደግሞ ው እንድታዩትና እንድታውቁ ንድጠሰውሉት ነው። ሌላማ እግዚአብሔር መፍትሄ ይፍጠር እንጂ ምን እንላለን። በገዳም ውስጥ ምን ያህል ወንድ መነኮሳት አሉ? ሴቶች መቶ አምሳ ነን ብለውኛል። ወንዶች እዛ ታናቸው። ያው አማራዎች እያባረሯቸው ነው፣ ወንዶች እያስወጣቸው ነው። አሁን ታስረው አጣውኩ። ይታሰራሉ፣ እናውቃለን። ሌሎችም እንደዚሁ የተሰደዱ አሉ። ወንዶች ምን ያህል አሁን ይሆናሉ? የቀሩት እነማን ናቸው ታዲያ የቀሩት? የተወሰኑ አሉ። አንገታቸውን ደፍተው ውስጣቸውን በውስጥ አድርገው ይሄ ነው ብለው ሳይናገሩ ማቴን አቅርብልኝ እያሉ እየጠለዩ ዝም ብለው እየቀነሱ ባርና፣ አደጋ በረሃ ላይ ያገኙትን ቅጠል እየሸነገጉ በረሃ ለበረሃ እየዞሩ ይኖሯሉ እንጂ ገዳሙ ላይና እነሱ ናቸው ተቆጣጥሮት ያለ እነማን ሁሉ በገዳም ውስጥ እንደዚህ በመንኩስና ስም የሚገቡ ሌላ ዓላማ ያላቸው ሲቪል የለበሱ አለ ብለው ያምናሉ። ሃይማኖታዊ ግዴታቸውን ያልተወጡ ሃይማኖቱን የማያከብሩ እንደዚህ አይነት ነገር ይደረጋል ይባላል። በስለላም በምንም ይገቡ እንደዚህ አይነት ነገር ይኖራል ብለው እርሶ ያስባሉ? እንዲሁ በአምሮን ታንቲ አባቶች እንደ እናንተ ነው ሚልቅ አባቶች ያው ያውቃሉ እንጂ ጥሩ አባት ስናገኝ ያብራሩላችሁ ይችላሉ። ዋናውን በቃ አስተዳደሩን ይዘውት ያለው ከኢህአዴግ ወታደር የነበሩ ቅስና የሌላቸው ምንም ትምህርት ቤት ማርያም ማያውቁ ቤት አልበድ ገብረ ህይወት የሚባሉ ናቸው። አስተዳደር ትማያል ማለት ነው። እንግዲህ ደረሰባችሁት ነገር የሚያሳዝን ነው። ሁላችንንም ያሳዝነናል። እንደው በአጠቃላይ የሚያስተላልፉት መልእክት ለህዝቡ ለህዝበ ክርስቲያኑ እንደው በመጨረሻ የሚሰጡት አስተያየት ካለ በዚህ ብናበቃ። እሙሃይ ወለተ ብርሃን፣ እሙሃይ ወለተ ብርሃን ከዋልድባ ገዳም የወጡ እሙሃይ ወለተ ብርሃን ለሰጡኝ አስተያየት አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን አሜን።